ዛሬ በዚህ ቪዲዮ ላይ ስለ ዲቪ 2027 አዳዲስ መረጃዎችን ልሰጣችሁ ይህን ቪዲዮ ይዤላችሁ ቅርብ ያለው እኔ ፋሲል ነኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ የደወል ምልክት በመንካት ደግሞ አዳዲስ ቪዲዮዎች ሲደርሷችሁ ማየት እንድትችሉ ይረዳችኋል ማለት ነው። ለማንኛውም ዛሬ በዲቪ 2027 ዙሪያ የምንነጋገራቸው አንዳንድ አዳዲስ የሆኑ መረጃዎች አሉ። እነዚህ መረጃዎች ምንድን ናቸው? ዲቪ 2027 የተጨመረበት አንድ አዲስ የሆነ ገጽታዎች እና አዳዲስ ነገሮች ምንድናቸው? የሚለውን አብረን የምንመለከት ይሆናል። ከእናንተ ደግሞ ምን ይጠበቃል እና እንዴት ነው ዲቪ ሊደርሳችሁ የሚችለው ምን ብታደረጉ ነው? የሚለውን ደግሞ አብረን እንመለከታለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ በድጋሚ እንድትቆዩ ግብዣን አቀርባለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ በያዝነው በጥቅምት ወር ማለትም 2000 በጥቅምት 2025 ጀምሮ እስከ ህዳር 2025 የዲቪ ፕሮግራም ይጀምራል ማለት ነው። ከጥቂት ቀናት በኋላ እንግዲህ መቼ እንደሆነ በትክክል እስካሁን አላወቅኩትም፣ እስካሁን ባለኝ መረጃ ሆኖም ዲቪ መሙላት የሚጀመርበት ጊዜ ይፋ ይሆናል። ለማንኛውም ግን ከያዝነው ከጥቅምት 2025 ከህዳር 2025 ያለውን ጊዜ ብቻ የሚሸፍን የአንድ ወር ጊዜ አካባቢ የሚኖር ይሆናል ማለት ነው። ታዲያ ይሄንን ዲቪ ለመሙላት ልክ እንደ ከዚህ በፊቱ ሁሉ በድረ ገጹ ማለትም ይፋይ በሆነው በዲቪ በዲቪ ፕሮግራም ስቴት ጂኦቪ አማካኝነት ብቻ ወይም በዛ ድረገጽ ብቻ ዲቪ መሙላት የሚጀመር መሆኑን የአሜሪካ መንግስት እንግዲህ አስታውቋል። በየአመቱ እንግዲህ 55 ሺህ ለሚያክሉ ሰዎች የስደተኛነት ቪዛ ይሰጣል ማለት ነው ይሄ እንግዲህ የዲቪ ሎተሪ በዚህም ዓመት ልክ እንደ ከዚህ በፊቶቹ በሙሉ እንደነበሩት ሁሉ ማለት ነው፣ በአሁኑም ዓመት ዲቪ መሙላት የሚጀመርበት ጊዜ ይፋ ይሆናል ማለት ነው። ለማንኛውም ይህን ዲቪ 2027ን ለመሙላትና ከዛ በኋላም ደግሞ ያን ፎርም ለማስገባት ምን ነገሮች ይጠበቃሉ፣ ምን አዳዲስ ነገሮች ተጨምረዋል የሚለውን በዚህ ቪዲዮ ላይ አብረን የምንመለከት ይሆናል። በጣም ዝርዝር የሆኑ ጉዳዮችን ነው ዛሬ ይዤላችሁ የቀረብኩት። ከዚህ በኋላ ደግሞ ባሉት ጊዜያት ደግሞ አዳዲስ መረጃዎች ባሉ ቁጥርና የሚያስፈልጋችሁ ነገር ምንድን ነው የሚለውን ይዤላችሁ ቀርባለሁ ማለት ነው። ለማንኛውም ዲቪ ለመሙላት የሚጠበቅባቸው ጊዜ ከጥቅምት 2025 እስከ ህዳር 2025 ድረስ ብቻ ይሆናል። ይህንም ደግሞ በኤሌክትሮኒክ ወይም ደግሞ በኦንላይን አማካኝነት ብቻ በዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ብቻ ዌብሳይት ላይ መሙላት ነው የሚጠበቅባችሁ። ስለዚህ ዲቪ ከመሙላት ጋር በተያያዘ ብዙዎቻችሁ እንግዲህ እንደምታውቁት አሁን በጣም ቀላል ሆናል ከዚህ በፊት ከነበሩት የፎርም አሞላሎች ሁሉ አሁን በጣም ነገሮች በጣም ቀላል የሆኑበት ጊዜ ላይ ነው የምንገኘው። ሌላው ነገር ደግሞ በእጃችን የስልካችን ዲቫይስ አለ፣ ኮምፒውተሮቻችን ይኖራሉ። ስለዚህ በማንኛውም ባገኘነው ዲቫይሳችን ብቻ ዲቪ ለመሙላት በጣም ቀላል ሆኗል ማለት ነው። ለማንኛውም በእነዚህ አማካኝነት ቤታችን ቁጭ ብለን ዲቪያችንን መሙላት የምንችልበት አጋጣሚ አለ። ታዲያ ምን ምንድን ነገሮች ከኛ ይጠበቃሉ? እስከ መቼ ድረስ ነው ዲቪ መሙላት የሚቻለው? ሌሎችስ ከዚህ በኋላም ተከታይ የሆኑ ነገሮች ከኛ የሚጠበቁ ነገሮች ምንድን ናቸው የሚለውን አብረን የምንመለከት ይሆናል። እንግዲህ ከጥቅምት 2025 ጀምሮ ባለው እንግዲህ ወቅታዊ መረጃ መሰረት ከዚህ ከያዝነው ወር ጀምሮ ዲቪ መሙላት ይጀምራል። እንግዲህ የዲፓርትመንት ኦፍ ስቴት የራሱ ድረገጽ አለው። ስለዚህ በዛ ላይ ብቻ ነው ያንን ማድረግ የሚቻለው ማለት ነው። ውጤትም የሚገለጽበት ጊዜ ደግሞ ግንቦት 2026 ይሆናል ማለት ነው። ታዲያ ይሄ ውጤት የሚገለጸው ግንቦት 2026 በመሆኑ ለዛ ጊዜ ውጤታችሁን ለማየት የሚረዳችሁ ኮንፈርሜሽን ነምበር የሚባል አለ። ልክ ዲቪ ስትሞሉ የሚሰጣችሁ ዲቪያችሁን በትክክል እስከሞላችሁ ድረስ የሚሰጣችሁ ኮንፈርሜሽን ነምበር አለ። ይሄ ኮንፈርሜሽን ነምበራችሁን ደግሞ በተቻለ መጠን በደንብ መጠበቅ አለባችሁ። ፕሪንት አድርጋችሁም ስክሪን ሻት አድርጋችሁም ብቻ በሆነ መንገድ ዲቪ ፕሮግራማችሁን ከሞላችሁ በኋላ የሚሰጣችሁን ኮንፈርሜሽን ነምበር የኢንትራንት ስታተስ ቼካችሁን ለማየት የሚረዳችሁ ወይም ደግሞ ዲቪ ደርሷችኋል ወይስ አልደረሳችሁም የሚለውን ለማየት የሚረዳችሁ ብቸኛ የሆነ ማሳወቂያ ነው። ስለዚህ እሱን እንድትይዙ የሚጠበቅ ነገር ነው። ስለዚህ አመልካቾች ደግሞ ዲቪ ደርሷችሁ ከሆነ የሚገለጽላችሁ በኢሜይል ወይም በማንኛውም አይነት ደብዳቤ አይደለም። ልክ እንደነገርኳችሁ እዚሁ ዲቪ ዶት ፕሮግራም ወይም ደግሞ የዲፓርትመንት ኦፍ ስቴት የራሱ ድረገጽ ላይ ነው እንግዲህ ገብታችሁ ያንን ውጤታችሁ መመልከት የምትችሉት። ስለዚህ እዛ ላይ ቀጥታ በኦንላይን ውጤታችሁ ማየት ትችላላችሁ። ልክ በቀጥታ በኦንላይን እንደሞላችሁት ሁሉ የምታዩትም በዛው ድረገጽ ላይ ይሆናል ማለት ነው። ስለዚህ ውጤትም የሚገለጸው እዛ ላይ ነው። ስለዚህ ኢንትራንት ስታትስ ቼካችሁን ለማየት የሚረዳችሁን ኮንፈርሜሽን ነንበራችሁን መጠበቃችሁ በጣም አስፈላጊ ይሆናል ማለት ነው። እንግዲህ ከተመረጣችሁ ምን አይነት ሁኔታዎች ያስፈልጋችኋል፣ ምን አይነት ብቃቶችን ማሟላት ይጠበቅባችኋል የሚለውን የምንመለከት ይሆናል። በነገራችን ላይ ይህን ዲቪ ስትሞሩ የሚጠበቅባችሁ ወይም የምታሟላቸው ነገሮች ይኖራሉ። ለምሳሌ ከነዛ መካከል እያንዳንዱ መረጃችሁን በትክክል መሙላት ይጠበቅባችኋል። የትምህርት ወይም የስራ ልምዳችሁ በጣም አስፈላጊ ነው። ይሄ ማለት ምንድን ነው? ይሄ ምንድን ነው? የስራ ወይም የትምህርት ልምድ የሚባለው ነገር ምንድን ነው የሚለውን አብረን የምንመለከት ይሆናል። ለማንኛውም መጨረሻ ላይ ግን ያ ውጤት ተገልጾ ቪዛችሁን የምታገኙ ከሆነ ደግሞ እስከ መስከረም 30 2027 ድረስ እነዚህ መረጃዎቻችሁ በሙሉ ተጠናቀው ማለቅና የቪዛችሁ እጃችሁ ላይ መግባት ከዛ በኋላም ያሉ ነገሮች መጠናቀቅ ይጠበቅባቸዋል። እያንዳንዱን ነገር በዝርዝር የምንመለከተው ይሆናል። ለማንኛውም በመጀመሪያ ደረጃ ሁሉም አመልካቾች ብቁ ለመሆን ሁለት ማስፈርቶችን ማሟላት ይጠበቅባቸዋል። የመጀመሪያው ነገር የአገር መነሻ ነው። የአገር መነሻ ማለት ያላችሁበት ሀገር ወይም ያላችሁበት የትውልድ ሀገራችሁ ያላችሁበት የትውልድ ሀገር ባለፉት አምስት ዓመታት ውስጥ ወደ አሜሪካ የተሰደዱ ዜጎች ከ50 ሺህ በታች በሆነ አገር ወይም ተወላጅ ሀገር መሆን አለበት። ያ ማለት እስካሁን በስደተኝነት ወደ አሜሪካን ሀገር የላኩ ሀገራት ሃምሳ ሺህ ብቻ የላኩ ወይም ደግሞ ከዛ በታች የሆኑ ሀገራት ብቻ መሆን አለባቸው። ስለዚህ እናንተ ያላችሁበት ሀገር ይሄ መስፈርት ለዚህ መስፈርት ብቁ ካልሆነ የአሜሪካ መንግስት እንግዲህ ወይም ደግሞ ዲፓርትመንት ኦፍ ስቴት የሀገራትን ዝርዝር እንግዲህ ይፋ ያወጣል። ስለዚህ ከነዛ ውስጥ ካልሆናችሁ ምን አይነት አማራጭ ይኖራችኋል የሚለውን ስንመለከት እንግዲህ አንድ ሰው በዛ ሀገር ውስጥ ወይም ደግሞ የአሜሪካ መንግስት ለዲቪ ብቁ ናቸው ወይም ለዲቪ ፕሮግራም ብቁ ናቸው ብሎ ከሚዘረዝራቸው አገራት መካከል ካልሆናችሁ ሌላ ያላችሁ ብቸኛ አማራጭ ወይ በወላጆቻችሁ አሊያም ደግሞ የተዳር ጓደኛ ካላችሁ በተዳር አጋራችሁ ወይም በተዳር ጓደኛችሁ ሌላ የትውልድ ሀገር ከሆኑ ማለት ነው። እነሱም በነዛ አማካኝነት እና እነዛ አገራት ደግሞ ብቁ ናቸው ተብለው ከተዘረዘሩት አገራት መካከል ብቻ ከሆኑ በእነሱ አማካኝነት ዲቪ ማመልከት ልትችሉ ትችላላችሁ፣ ወይም ፍቃድ ሊሰጣችሁ ይችላል ማለት ነው። ይሄ አንደኛው ነገር ነው። ሌላኛው ደግሞ ትምህርት ወይም ደግሞ የስራ ልምድ ያስፈልጋቸዋል ወይም የትምህርት ማስረጃ አሊያም የስራ ልምድ የትምህርት ካልን የትምህርት ልምድ ማለት ቢያንስ የሁለተኛ ደረጃ ትምህርት ዲፕሎማ ወይም ተመጣጣኝ ምናልባትም ደግሞ አስራ ሁለተኛ ክፍልን ወይም ደግሞ አስራ ሁለት ዓመታት መደበኛ የሆነ የመጀመሪያና የሁለተኛ ደረጃ ትምህርትን በተሳካ ሁኔታ ማጠናቀቅ። ይሄ የመጀመሪያው ነገር ነው። አለበለዚያ ይሄ የትምህርት ማስረጃ ከሌላችሁ የስራ ልምድ ደግሞ አስፈላጊ ነው። ይሄ የስራ ልምድ ደግሞ ማለት ባለፉት አምስት ሰዓት ውስጥ ያገኛችሁት የሙያ ስልጠናም ይሆናል። በማንኛውም አይነት መንገድ ብቃታችሁ የተረጋገጠበት የሁለት ዓመትና ከዛ በላይ የስራ ልምድ ያስፈልጋቸዋል ማለት ነው። ስለዚህ ይሄ ነው እንግዲህ የአሜሪካ መንግስት ብቁ ነው ለዚህ ለዲቪ ፕሮግራም ብቁ ነው ለማለፍ ብቁ ነው ብለው ከሚያረጋግጥባቸው መንገዶች መካከል ወሳኝ የሆኑት ነገሮች እነዚህ ናቸው ማለት ነው። ስለዚህ ዲፓርትመንት ኦፍ ስቴት እነዚህን ሁሉ ነገሮች በደንብ ቼክ ያደርጋል ማለት ነው። ስለዚህ በኔት ኦንላይን ዳታቤዝ እነዚህን ቼክ ለማድረግ ይጠቀማል ማለት ነው። ስለዚህ ብቁ የሆኑት የስራ መደቦች ደግሞ ጆብ ዞን ፎር ወይም ጆብ ዞን ፋይቭ የሚል ስያሜ የሚሰጣቸው ይሆናሉ ማለት ነው። እንግዲህ ከነዚህ ሁለት መስፈርቶች ውስጥ ቢያንስ አንዱ ማሟላት ከቻላችሁ በጣም ጥሩ ነው። ካልቻላችሁ ግን ብትመረጡም በዲቪ በፕሮግራማችሁ ላይ ተመርጣችኋል ብትባሉም ወይም ዲቪ ደርሷችኋል ብትባሉም ቪዛውን ግን ለማግኘት ብቁ እንደማትሆኑ ከወዲሁ ማወቅ ይኖርባችኋል ማለት ነው። እንግዲህ ቀደም ሲል እንደነገርኳችሁ የዲቪ የምዝገባው ጊዜ ከጥቅምት 2005 ከህዳር 2025 ብቻ ነው። ከዛ በኋላ የሚመጡ የዲቪ ሎተሪዎች ወይም ሶሪ የዲቪ ማመልከቻዎች ምንም ተቀባይነት አይኖራቸውም። ይህንንም ደግሞ በዲቪ ፕሮግራም ዶት ስቴት ዶት ጎቭ ብቻ ዌብሳይት ላይ ብቻ ነው መሙላት የሚያስፈልገው። ከዛ በኋላ ያሉት መስፈርቶች ምንድናቸው፣ የሚጠበቁት ነገሮች የሚለውን እንመለከታለን። ሆኖም ግን እዚህ ጋር ልታስታውሱት የሚገባችው ዲቪ መሙላት የምትችሉት አንድና አንድ ጊዜ ብቻ ነው። ከዛ በኋላ ከአንድ ጊዜ በላይ ዲቪ ደጋግማችሁ መሙላት ሌሎቹን ውጤቶቻችሁን ሊሰርዝባችሁ ይችላል። ሌላው ነገር የትዳር ጓደኛ ካላችሁ ከትዳር ጓደኛችሁም ጋር ዲቪ መሙላት የምትችሉት አንድና አንድ ጊዜ ብቻ ነው። ከዛ ውጪ የሚሞሉ የዲቪ ማመልከቻዎች ተቀባይነት አይኖራቸውም ማለት ነው። ሌላው እንግዲህ በዲቪ 2027 ጀምሮ የተጨመሩ አዳዲስ የሆኑ ነገሮች አሉ። ይሄም ከክፍያ ጋር የተያዙ ነገሮች ናቸው። እንደምታውቁት እንግዲህ ከዚህ በፊት የነበሩ የዲቪ ፕሮግራሞች ላይ ዲቪ ለማመልከ የዲቪ ማመልከቻችሁን ለማስገባት ምንም አይነት ክፍያ አትጠየቁም ነበረ። ከዚህ ዓመት ጀምሮ ግን አንድ ዶላር ትጠየቃላችሁ። ስለዚህ አንድ ሰው የዲቪ ማመልከቻውን ለማስገባት አንድ ዶላር የሚጠጋ አነስተኛ የሆነ የማይመለስ የምዝገባ ክፍያ ማጠናቀቅ ይኖርበታል ማለት ነው። ከዛ በተጨማሪ ደግሞ የፎቶ ማመልከቻ መስፈርት ነው። የፎቶ መስፈርት እንግዲህ ከዚህ በፊትም ይሄን ቪዲዮ ይሄንን በተመለከተ ቪዲዮ ሰርቼላችሁ ነበረ። የፎቶ መስፈርቶቻችሁ ምን አይነት መሆን አለባቸው የሚል። ከዚህ በኋላም እንግዲህ ይሄንን ቪዲዮ ደግሜ ሰራላችኋለሁ። ሆኖም ግን ከዚህ በፊትም የነበረውን ቪዲዮ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ እሱን መመልከት ትችላላችሁ ማለት ነው።